ሰላም፣ እንዴት ናችሁ? የአዱሊስ ቤተሰቦችና ተከታታዮች ሁሌም አዳዲስና ትኩስ መረጃ ይዞ የሚቀርበው ቻናላችን ዛሬም በአዲስና ትኩስ መረጃ ተገኝተናል። አብራችሁን ቆዩ። በመቀሌ የዋንጫ ጨዋታው ተጀምሯል። በመቀሌው ደርቢ ህወሓት በገዛ ሜዳዋ ነጥብ መጣል ጀምራለች። ከዘመድኩም በቀደ ሮጊቷ የጁቬ የዶቼ የልጅ ልጅ ባንዷ አጀሪት ህውሃት በንጹህ የትግራይ ፖለቲካ ተጫዋች ክፉኛ መጠብጠቧ ተነግሯል። ነገሮች ሁሉ ከሸማኔ መወርወሪያ በላቀ ፍጥነት ወደ ፍጻሜ እያመሩ ይመስላል። አንድ ሰው ይረገዛል፣ ይወለዳል፣ ያድጋል፣ ያረጃል፣ በመጨረሻም ይሞታል። የፖለቲካ ፓርቲም እንደዚያው ነው። በመጀመሪያ በተወሰነ ሰው አእምሮ ይጠነሰሳል። ብዙ መሳይ ጓደኞቹን ያዝረግዛል። ከዚያም ፓርቲው ይወለዳል፣ ያድጋል፣ አርጅቶ ይሞታል። ህውሃትም ይህጣ እየገጠማት ያለ ይመስላል። ህወሀት በአንድ አማራ በሰባት የኢትዮጵያ ትግሬና የኤርትራ ትግሬ በሆኑ ጥቂት ትምህርት ጠል በነበሩ የስልሳዎቹ አጋማሽ ጎረምሶች ደደቢት በተባለ የትግራይ በረሃ ውስጥ ተጸንሶ በሻዕቢያ አዋላጅነት ተወለደ። የህፃንነቱን ወራትም በዚያው በበረሃ አሳልፎ ለአቅመ አዳም ደረሰ። በበረሃ ሳለ የበረሃ ሰይጣን አግኝቶት እንደሆነ አይታወቅም። የወጣትነት ዘመኑን የመንግስት ባንኮችን፣ የልማት ድርጅቶችን፣ የትግሬ ገበሬዎችን ሀብትና ንብረት በዘረፋ አሳልፏል። የተንቤን የወልቃይት፣ የራያን እንዲሁም የኢሮብ ተወላጆችን እያረደም ጊዜውን አሳለፈ። ለአቅመ አዳም በደረሰ ጊዜም በህገ ወጥ ጋብቻ ብአዴን፣ ኦህዴድ፣ ደኢህዴን የተባሉ የምርኮኛ ልጆችን አግብቶ ወለዳቸው። በአሜሪካና ና በአረቦች እርዳታም በሻቢያ ፊት አውራሪነት ደርግ የተባለ የኢትዮጵያ ባል የነበረን ወታደር አስወግዶ የአባወራነቱን መንበር ተቆናጧል። ህውሃት መንበረ ኢትዮጵያን ከተቆጣጠረ በኋላ በህገ ወጥ መንገድ በርካታ ልጆችን ከህገ ጋብቻ ውጪ ሲፈለፍል ኖሯል። ሶ ሶዴፓ አህዴፓ ቢኒዴፓ ጋዴፓ ካደሬው ከስልጤው እየተኛ ፈልፍሏል። ህውሃት መንበሩን ከተቆጣጠረች በኋላ አብሮ ያደጋጋንትና ያደቆነ ሰይጣን ሳያቀስ ሳይለቅም እንደሚባለው በበረሃ የጀመረችውንና የኖረችበትን ዘርፊያና ግድያ አጠናክራ በሰፊው ቀጥላበታለች። ስግብግብ ስለነበረች በዘርፊያው ልጆቿን እንኳን አታሳትፍም ነበር። እናም ይህቺ ስግብግብ አሁን በስተመጨረሻ ኖሯ ተገልጦ አቅም ማታ ። በስተመጨረሻ ወደ ነበረችበት ወደ ቀድሞ ቤቷ ወደ ምድረ ትግራይ ተመልሳ በዚያም የቁም እስር ታስራ የተራሰ ልጧን የተማሰ መቀበሪያ ጉድጓዷን የተመለከተች በስጋት ተቀምጣለች። ለክፉ ቀን ብላ ያስቀመጠቻቸው በሙሉ የካዷት መምጣታቸው ታይቷል። ቁጥራ እንድትመካበት የነበረው የሶማሌዊ የመብራት ንግድ ተሸካሚ የነበረው አብዲሌ ድራሽ አባቱ ጠፋባት። ብዙ ጮኋ ተንፈራግጣ ልታስጠለውት ብትሞክርም አልቻለችም፣ አልሆነላትም። በባዕዴን ውስጥ ያስቀመጠቻቸው በሆዴድ እና በዴዴንም ውስጥ የሰገሰገቻቸው ተመንጥረው እየተለቀሙ አጎደሏት። ጋምቤላንም በቁሙ ተነጠቀች። ውርውር ዊንጥ ሚንጥ እያለች በቤንሻንጉልም ተነፈሰ። የመጨረሻ ምሽጎ የነበረው የአፋር ፓርቲም ሰሞኑን ሙሉ ለሙሉ ተፈወዘ፣ አከተመ። የመጨረሻ እድሏን ለመጠቀም ቅማንት ብትጠቀምም በጥቂት የአማራ ሚኒሻና የገበሬ ጦር አፈር ከድቼ በልተው አሳፈሯት። ብሯንም አቀለጡት። አሁን ህወሃት መቀለ ከተማ አለች። አክሱም ሆቴል ውስኪ እየጠጡ ሱሪያችሁ ላይ በሚሸኑ መሪዎቿ የመጨረሻ የሞት ሽረት ለማድረግ እየጣረች ያለ ይመስላል። አብረሃ ደስታ የአረና ሊቀመንበር ነው። መቀሌ ሳለ የአዲስ አበባን የለውጥ አየር ስላልተመለከተ ዳግማዊ ዳግማ ህወሓት መስሎ ምንበጫበጫ አብዝቶ ነበረ። ብዙ የአረና ጀግና ወጣቶች የህወሓት ፎቶ ኮፒ መስለው ለተመልካች አስቸግረው ነበር። ብዙ የህወሓት ካድሬዎች አረናና እና ህወሓት የተዋሃዱ ውስኪ መስላችሁ ድረስ ተጭበርብረው ድጋፋቸውን ለአረና መስጠት ጀምረው ነበር። የአረኖ አብርሃ አዲስ አበባ ቤተ መንግሥት ለስብሰባ ተጠራ። ከአቢዎቹም ጋር ረዘም ላሉ በሰዓታት መከረ። አብርሃና አቢዎቹ ምን እንደተባባሉ ከእግዚአብሔር በቀር የሚያውቅ አንድም ሰው የለም። ብቻ አቢቹ ለአብርሃ ደስታ ምን እንዳሳየው ምን ቃል እንደገባለት ምን እንዳስነካው የታወቀ ነገር ሳይኖር አብርሃ ገናግሩ እግሩ ከቤተ መንግሥት እንደወጣ ወዳጁ ህወሃት ላይ የጭቃ ጅራፉን ያዘንበው ጀመር። ብዙዎችም ደነገጡ፣ ተቆጡም። አብርሃ ግን ወይ ፍንክች የአበቢለዋ ልጅ ሆኖ አረፈው። አሁን በመቀሌ ዙሩ ከሯል። የትዕምት ተቀጣሪ ትግሬዎች የእንጀራ እናታቸውን የህውሃት ሞቷ ታይቷቸዋል። መቀበልና ማመኑ ብቻ ነው የቸገራቸው። ለቅሶ ያበዛሉ፣ ይነጫነጫሉ፣ ይሳደባሉ። ያለፈውን ዘመን ሰርተው ሳይሆን ሰርቀው በነፃነት ይበሉ የነበረበትን ዘመን እያስታወሱ እንደብድም ብድም ያደርጋቸው ጀምሯል። ሂልተንና ሸራተን ናፍቆታቸው ከሆኑ ሰነባበቱ። ድሮ እኮ ይህን ጊዜ እያሉ መተረክ ከጀመሩ ስምንት ወር እየሆናቸው ነው። ወይ ጊዜ ደጉ፣ ስንቱን አስተነፈሰ። አሁን ህውሃት እንደ ቃሪያ ተሰንጋለች እና አቦይ ፀሐይ ሻቢያን ማሪን እያሉ በአደባባይ ቢያለቅሱም አይተ ኢሳያስ ክላ ብሎ ዘግቷቸው የስኳር መጠናቸውን ጨምሮባቸዋል። ኦነግና ጀዋር መሐመድ እግር ላይም መደፋት ከጀመሩ ሰነባብተዋል። አባዱላ በኩልም ጀዋር በኃይለኛቱ ይዞላቸዋልም ይባላል። ሱዳንም ከአቤ ጋር አዲስ ፍቅር ውስጥ መሆኗ ይታወቃል። ሐራ መሬቶቿን በሙሉ ተነጥቃ መቀሌ በሆቴል ውስጥ ከመሸገች ሰንበትበት በት ብላለች ቢቸግራት በትግራይ ቲቪ ትጠየፈው በነበረው የአማርኛ ቋንቋም ፕሮግራም ጀመረች ወፍ ግን የለም አሁን ጨዋታው እዚያው መቀሌ ሄዶላታል ባለፈው ሳምንት የመቀሌ ዩኒቨርሲቲ ባዘጋጀው የግጥሚያ ሜዳ ላይ ግሩም የሆነ ጨዋታ ለማየት በቅተናል በአማራ ክልል የኤርትራ አምባሳደር የነበረውና ለህውሃት ፈርሞ በአማራ ማሊያ አማራ ላይ ግብ በማስቆጠር ይጫወት የነበረው አይተ በረከት የመሃል ዳኛ ነበር የቀኝ ዳኛው የራያ አማራውና ህውሃትን ዶግ አመድ አድርጎ ቀስ በቀስ የሚያፈራርሳት የኔ የብቻዬ ያልተዘመረለት ጀግናዬ ጌታቸው ረዳ ነበር። ደንቆሮች እያለ የሚገዛቸው ምርጥ የራያ አማራ እኮ ነው ጌች። ዛሬ ላይ ክብሩ ባይገለጥ ነገ ጌታቸው ረዳ ክብር መገለጡ እንዲሁ አይቀር። ጨዋታው ተጀመረ። ዳኛው አይተበረከት ትግራይ ጠባብ ብሔርተኞች በአንድ ድንኳን የተሰባሰቡባት ናት ብሎ የጭቃ ጅራፉ ዘረገፈባቸው። የራያው አማራ ጌታቸው ረዳም ኢህአዴግ ምሁሩ የሚባል አልነበረው በማለት የእነ ዶክተር ደብረ ጽዮንን ዶክትሬት አፈር ከድሜ ያስግጡ አረፈው። በጨዋታው ላይም እንደና አቶ አየለ ጫሚሶ አይነት የማደጎ ልጆችም ነበሩ። የተቋጠረባቸው የጡረታ ገንዘብም ለመቀበል የሄዱ ይመስላል። አረጋዊው አይተ ስብሃትም ተናገረ። አቢቹም መርጠው የሾሙት አሜሪካኖች ናቸውም አለ። አቶ አያ ያማማቶ የአቢቹ ዋነኛ ሿሚ እንደነበሩና አቶ በረከትም ተቃውመው እንደነበር አስረግጠው ተናገሩ። እኛ ስለሌለን ኢትዮጵያ ትፈራርሳለች ብለው ሟርታቸውን አሟረቱ ሙረቱ ወየ አለ ኦሮሞ። በመጨረሻም የህውሃት ዙፋን በቅርቡ የሚረከበው የአረናው ተመላላሽ አጥቂ ከነሙሉ ትጥቁ ወደ መጫጩ ሜዳ ገባ። የቡድኑ መሪም ራሱ ወጣቱ አምዶም ገብረስላሴ ነበር። አምዶም ንግግሩን ከስደተኛው መቀሌ የስደተኞች ጣቢያ ከተጠለለው ከአይተ በረከት ጀመረ። እንዲህ አለ። እርስዎ አቶ በረከት መሉም ነው ከሰባት ነጋና ከአቶ መለስ ጋር ሆነው ትግራይ ብቻዋን እየለማች ነው ብለው ጽንፈኝነትን አምጥተውብናል። የትግራይ ወጣት ቁጭት አለበት። ዛሬ ላይ ህወሀት ከፌዴራል ከአዲስ አበባ ሲባረር ነው ትግራይ እንደሚጠፋ የትግራይ ህዝብ እንዳለቀለት በጠላት እንደተከበበ በኃይለኛው እየተቀሰቀሰ ያለው ነገር ግን በአንጻሩ ከኤርትራ ህዝብ ጋር ህዝብ ለህዝብ ግንኙነት ተጀምሯል፣ በማለት በመቀለ ከተማ ታይቶም ተሰምቶም የማያውቀው የአጨዋወት ስልት በማሳየት ተጫዋቾቹንም ዳኞቹንም ተመልካቾችንና ታዛቢዎችን ጭምር ማስደመሙ ጀመረ። ቀጠለና እንዲህ አለ። ህገ መንግስት መከበርን በተመለከተ ኢህአዴግ ተመርጦ ያውቃል እንዴ? ኮሮጆ ሲዘርፍ እኮ ነው የኖረው። በኃይል ነው እስካሁን የቆየው። አሁን ከፌዴራል ስልጣን ስለተባረረ ነው። በራሱ ሲደርስ ነው እንዲህ ሁሉ ጨዋታ አይበረታው። ምርጫ ሲጭበረበር ነው የኖረው። በዳኝነት ላይ ጣልቃ ሲገባ ነበር። እንኳን ህገ መንግስት ህወሀት የራሱን ህገ ደንብ አክብሮ አያቅም። ልዩነቱ አሁን በትግራይ ላለው የህወሀት አመራር ከፌዴራል ስልጣን ስለተባረረ እንደ አዲስ ነገር ተደርጓል። እዛ ያለው አመራር እንጃ አሸባሪ ሲል የነበረ ነው። በዚህ በ27 አመት ህገ መንግስት አልተከበረም፣ ዲሞክራሲ አልነበረም በማለት የጨዋታውን ዙር በሽማግሌው ላይ አጦዘው ቀጠለናም ትንታግ የሆነው ወጣቱ አምዶም የትግራይ ህዝብና ህወሀት አንድ እንደሆኑ ይገለጻል። እንዴት ሆነው ነው አንድ የሚሆኑት? ድሃ ህብረተሰብ የሚበላ የሚጠጣ የሌለው ህዝብ እና በትግራይ ህዝብ ስም በቢሊየን ብር የሚያንቀሳቀስ ባለስልጣኖች እየተጠቀሙበት እንዴት ብሎ ነው አንድ የሚሆኑት? አሁንም የትግራይ ህዝብ በድህነት ላይ ነው ያለው። አሁንም በስደትና በጉስቁልና ላይ ነው ያለው በማለት ለዘመናት ብዙዎች በትግራይ ስም ሆነው ለትግራይ ህዝብ ሽንጣቸውን ገትረው ይከራከሩበት የነበረው ጫማ አጥልቆ ኳሷን መሾር ጀመረ። አሁን የነ አቦይ ስብሃት ቡድን ትግስቱ ተሟጦ ማለቅ ጀመረ። እናም በማያውቁት የጨዋታ ስልት ብዙ ጎል ተቆጥሮባቸው ጌሙን በዝረራ ከመቋጨታቸው በፊት ከልጅነት ጀምሮ በለመዱት የጨዋታ ስልት ተከሰቱ። የአቦይ ስብሃት ቡድን ጨብ ጨብ ጨብ ብብ ብብብብ በማለት አንዶምን አስደንብሮ ለማስቆም ሞከረ። ዲሞክራሲን በአፍ እንጂ በተግባር የሚያውቀው የህወሀት ገመና መገላለጥ ጀመረ። ህወሀት አዲስ አበባ ያለ ከሚሳኤል ይልቅ ብር የሚፈራ ድንጉጥ ነበረ። እስክንድር ነጋን፣ ተመስገን ደሳለኝን፣ ውብሸት ታዬን ክላሽ ታጥቆ አይደለም የሚያሰሯቸው ብር ስለጨበጡ እንጂ ያለ ልማዱ በ1997 ዓ ም በንግግር ልሞክር ብሎ እነ ብርቱካን፣ እነ ዶክተር ብርሃኑ፣ እነ ዶክተር መራራ ውሃ ውሃ አስብለው አፈርደች ሲያስግጡት ጊዜና ደንግጦ የሞት ፍርድ እንዳስፈረደባቸው ይታወሳል። አሁን ያ ጨዋታ መቀለ ከተማ ከሳሉናቸው ድረስ በአረናዎች አማካኝነት ሰተት ብሎ ከተፋ አለላቸው። ስደተኛው ዳኛ አይተ በረከት ጌችዬ ጌችነት ጌቾ እንዴ እንዴ፣ ቆይ ይጨርስ አንዴ ይጨርስ አለ። በተለይ ጌቾ ህውሃትን ልኳን የሚያገባላት ሲያገኝ ደስታው ነው። ህውሃት ከመለስ ሞቱ በኋላ ምላሳም ሰው ማጣቷ እንደ ጉዳትና ችግር ላይ እንዳለች ጌታቸው ረዳ ጠንቅቆ ያውቃል። አቶ መለስ ምላሱን እንኳን ሳያስቀምጥላቸው እኮ ነው ወደ አፈር የወረደው። የአረናው አይተ አምዶም ቆይ እንጂ ሀሳቤን ላጠቃልል አስጨርሱኝ እና እና አይተ ሰባት ጨብ ጨብ ጨብ፣ አብዛኛው ህዝብ ግራ ተጋባ፣ ገልመጥመጥ ዞር ዞር እያለ ማየትም ጀመረ። የሌባ ቡድን ጉዱ ፈላ፣ በትግራይ ህዝብ ስም ቆማሪዎቹ ጨነቃቸው። ሳቅ ቂቂቂቂቂ ቂቂ ቂ ተጫዋች የነበረው የአረናው አጥቂ ቀጠለ፣ እንዲህ አለ እኔ እኮ የመቀሌ ዩኒቨርሲቲ ኮንፈረንስ መስሎኝ ነበር፣ የህዋቱ ወሬ እንዳለው አልገባኝም ማለት ሲጀምር ማይኩ ተቋርጠ። የደጋፊዎች ረብሻ ቀጠለ። በመቀሌ ግጥሚያ ብዙ ጊዜ ረብሻ ቢኖርም በካሜራ እንዲቀረጽ ግን አይደረግም ነበር። አዲግራቶች መቀሌ ሄደው አፈር ከደቼ ግጠዋል። ባህርዳር ከነማ ፋሲል ከነማም የጦርነቱ እጣ ገጥሟቸዋል። ያውቃል። የዛሬው የአረናና የህውሃት ግጥሚያ ግን ከፉጨትና ከሞቅተተም ከጭብጨባ በቀር ተነስቶ የተደባደበ የለም። ህውሃት እንዲህ ያለማድረግ አሁን እድሜዋ አይፈቅድላትም። አርጅታለች። ድሮ ቢሆን ሲጀመር ቀድሞ ነገር አንዱ ምን አይጠሩትም፣ አይጋብዙትም። ቶ ግን እንዲህ ቢናገር ባዶ ሽድት እጣ ፈንታው ይሆን ነበር። ህወሀት አሁንም በ84 ዓመቱ ሽማግሌ አንበልነት ነው ለግጥሚያ ወደ ሜዳው የገባችው። አቶ አስመላሽ ወልዴ ስላሴ እና ዶክተር ደብረጽዮንም የቡድኑ ቋሚ ተሰላፊዎች ናቸው። እናም ህወሀት በዚህ ስብስብ በቅርቡ ተሸንፋለች። በሰፊ ሜዳ ላይ ዶሮን አባሮ ለመያዝ ያስቸግራል። በሰፊ ሜዳ ላይ ዶሮን አባሮ ለመያዝ መሞከር ትርፉ ድካም ነው። ዶሮን ለመያዝ ቀስ እያሉ እያሳሳቁ ወደ ኮርነር ጥግ መግፋት ነው። ያን ጊዜ ዶሮን በቀላሉ መያዝ ይቻላል። ይሄ እኔ የምወደው የነበረው የሌብሮ ስፖርት ጋዜጣ አዘጋጁ የአቶ ገነነ መኩሪያ ፍልስፍና ነበር። ከኢትዮጵያ ቡናው ካሳይ አራጊ ጋር የፈለሰፉት አዲስ ያጫወት ስልትም ነበር። እኔ አሁን ህውሃት እንደ ዶሮዋ ነው የሚቆጥራት። በሰፊው በኢትዮጵያ ሜዳ ላይም ያውም የአብዲሌን ነዳጅ እየጠጣች የአማረንና የጋምቤላን ጤፍ ስንዴ እየበላች በቤንሻንጉል ወርቅ አጊጣ በሮ ሙቅቤ በደቡብ ክትፎ ተወጥራ በኢትዮጵያ ገንዘብ ላይ ተኝታ በአፋር ጨው እየታሸች እሷን መያዝ አስቸጋሪ ነበር። አሁን ግን ወደ ኮርነር እየገፋት እንደ ዶሮ አስጨንቆ መፈናፈኛ ማሳጥቶ ለመያዝ የሚደረገው ሙከራ የሚሳካ ይመስለኛል ም ህወትን ጌም ኦቨር ያለችው ይኸው ገብቷት ነው። ህወትና አረና የአንድ ሳንቲም ሁለት ገጽታዎች ናቸው የሚሉ ቢኖሩም፣ ጊዜ ግን ከአረና ጋር ለትግራይ ብሩህ ነው የሚሉ ይበዛሉ። ቢያንስ ቢያንስ ስለ ህዋት ክፋት ሌላው ኢትዮጵያዊ ከሚናገረው ራሱ የትግራይ ህዝብ በሚገባው ቋንቋ መነጋገሩ ተመራጭ ነው ባይነኝ። አሁን በህወሀት ካድሬዎች አማካኝነት በአረና ላይ የተከፈተው ፕሮፓጋንዳ ስትመለከት ደግሞ የሆነ ነገር እንዳለ መጠርጠር ትጀምራለህ። አከተመ የዛሬ ወር አብርሃ ደስታና አረና ለህወሀት ካድሬዎች ጀግና ነበር። አሁን ግን ቧንዳ ተደርጓል። የዛሬ ወር በረከት ስምዖንን ለህወሀት ካድሬዎች የጀግና ጀግና ነበር። ከቅዳሜ ጀምሮ ግን ከትግራይ ይውጣልን ብለው ዘመቻ ጀምረዋል። ከዛሬ ወር በፊት አረና የህወሀት ብርቅዬ ልጅ ተደርጎ ተቆጥሮ ነበር። ከቤተ መንግስቱ የአብርሃና የአቢቹ የብርቱካን ውይይት በኋላ ግን እንደ ጠላት የተቆጠረ ሆኗል። የሆነ ሆኖ ትክክለኛውን ስዕል በጥራት ለማየት ግን በጠበቅ የግድ ይሆናል። ሻሎም ሻሎም። ታሳ 9 2011 ዓ.ም ከራያን ወንዝ ዳር